ብርድ ቤተሰቦች፣ አብርሺ የሩታ ልጅ ይዞ ጠፋ። ይዞት ቤቱ ሄደ ወይ? ሴቶች ወንድ አባይ ከመባል ባንከሩ ያየችበት ቀን ነው ማለት ነው። በጣም ነው ስኳር የረበሸት ማለት ነው። ወንድ ቤተሰቦችን አይነት እናትነት እንግዲህ እንደዚህ ነው ማለት ነው። እናትሽ ስንት መከራ ያደርጋ አይታ ያሳደገችሽ እንደዚህ ነው። ወጣ ይሻ አንድ ሰው የእናትነትን እንትን የሚ ረዳው ማለት ነው። ብዙ ወልዶ ብቻ ነው እናትነት ምን እንደሆነ የሚረዳው ማለት ነው። እና ውድ ቤተሰቦችን እናትና አማረ በጣም ከባድ ነው። ግን ሁለተኛው በእንደዚህ አይነት ነገር አትገልጥ፣ ምክንያቱም በልጅ አይገለድም። ስንት መከራ ታ ዘጠኛው ላይ ርግዛ ብላ መጣ የወለደችውን ስለሆነ በጣም ስለሆነ

ውራጌናችን ማስፈልጋል እና በእናትነት አይቀምታ ፍራንኮ ፍራንክ ነው። ግን ፍራንክ ነገር ላይ ቢቀርባቸው በጣም አሪፍ ነው ማለት ነው። ለሰው ልጅ ፍራንክ ማለት በጣም ከባድ ነው። ማስደንገጥ በዛም ላይ መሞትም ሊኖር ይችላል። በድንጋጤ ማለት ነው። የሆነ ነገር ሊወስን ይችላል በድንጋጤ ። ስለዚህ ይህ ፍራንክ የሚባለው ነገር ሊቀር ሰው ማስደንገጥ በጣም ከባድ ነው። ለማስደንገጥ ቀላል ነው ግን የሚደነግጠው ሰው ግን በጣም ከባድ ነው እና ብትተውት፣ ፍራንክ የሚባለውን ነገር በተለይ በልጅ አትቀልዱ። ምክንያቱም ገና ወር ያልሞላው ልጅ እሷ ቤት ወስዳችሁ በፍራንክ ማድረግ ምን ማለት ነው? ግን እናቲቱ እንዴት አስቻለግን እንዴት እንደቻለችበት እናቲቱ ማለት ነው ነገሩ አብዛኞቹ ተማሪዎች በቃ እናቶችም ማለት ነው። ትልቅ ሰው ሲዋሽ አይ ትልቅ ሰው ሲዋሽ አያምርም ማዘር ያው ቀልድ ቢሆንም ማለት ነው። ቀልድ ግን ጥሩ አይደለም። እንቀልዳለን ግን በጣም ከባድ ነው ማለት ነው። እንደዛ አይነት ነገር ቀልድ እና አብረሽ አንድ ቀን ይዞ ቢሄድ እየቀለዳችሁ ነው፣ በዛ ዝም እንድትል ትችላለች ማለት ነው። እና ብዙ አትቀልዱ፣ እላችኋለሁ በልጅ አትቀልዱ። ማዘሪያውም ትልቅ ናቸው ከልጅ አራት አይደለም ማለት ነው። እና ደግሞ ብድራቸውን እንግዲህ ጠብቁ፣ ምን አይነት ብድር እንደምሰራላችሁ ማለት ነው። ወደ ቤት ይሄዳሉ ብላ ነው የምትሰራላችሁ፣ ወይ አብርሺ ልጅ ነው የምትሰራላችሁ ብላ ነው እና አረብታ ማለት ነው።

ወደ ቤት እስተመለሺ እሩታ አሩታ ወደ ቤት ተማለች እስተመለሺ አንድርሱ ሌላ ሩታ ማለት ነው። የአሁን ግን አራስ ላይነት የሚለም ሞታለሁ፣ አብዳለሁ እያለች ነው። ግን ወንዶቹ ማለት የሴቶቹ ማለት ነው። የሰው ባል ስት እንትን ስትሉ ትንሽ ጥቅቅ አይላችሁም? የሰው ባል ወደድኩኝ፣ አፈቀርኩ ስትሉ እንዴ ግን አስባችሁ ጠ እሱ እኮ ባለ ትዳር ሰው ነው! እንዴት ነው ቆይ የወደድኩት የምትሉ ባለ ትዳር ሰው ነው! አረ በጣም ይከብዳል አይምሮኝ! ባለ ትዳር ስንት ሞልቶላቸው ስንት ሳልላቸው አይደለም እንዴ! ባለ ትዳር ወንድ ላይክ የምትሉ ሴቶች ማለት ነው! ሥርዓታቸውን ይያዙ ሂዱና ባለ ያላገቡትን ሂዱና እንትን በሉ ባለ ኮረብታ!

ምን ወደ ቀርጣሉት እንዴ? ምን ነው አለበዛችሁ ስም እንዴ? የምር በጣም ያረበዛችሁት እና ወደ ቤተሰቦቼ አድርሱልኝ፣ የምር አድርሱልኝ። እና ወደ እርታ እናትና እህት ስመጣ ማለት ነው፣ ፍራንኩ ተሳክቶላቸዋል። አስችላችሁበታል፣ አስደንግላችሁበታል። ግን በጣም ብዙ እንትን ማለት ነበረባችሁ። ከሰራቸው አይገርም አላስቻላቸውም መሰለኝ፣ ማለት ነው ልታብድ አለችባችሁ። ከዛም በኋላ ነገራችኋት፣ ጥሩ ነው እና ወደ ቤተሰቦች ይህን ቪዲዮ ከወደዳችሁት እንደተለመደው አድርጎ በቀጣይም አዳዲስ ቪዲዮችን ይዤላቸው እመጣለሁ እና በቀጣይ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረከቱ ሰላሙን።